አጼ ዮሐንስ አራተኛ ከአባታቸው ከተንቤን ባላባት የራስ ሀለ ለሚካኤል የልጅ ልጅ ሹም ተንቤን ምርጫና ከእናታቸው የእንደርታው ገዢ የራስ አራአያ እህት ወይዘሮ ወለተ ስላሴ ሐምሌ አምስት ቀን 1825 ዓ ም ማይባሃ በሚባል ስፍራ ተወለዱ። ርእሰ መኳንንት ደጃዝማች በዝብዝ ካሳ ሐምሌ ስድስት ቀን ሺ 863 ዓ.ም አጼ ተክለ ዮሐንስን አድዋ አካባቢ አሳም በሚባል ስፍራ ላይ ወግተው ድል ካደረጉ በኋላ ጥር 13 ቀን 864 ዓ ም አክሱም ላይ ሥርዓተ ንግሳቸው ተፈጽሞ አጼ ዮሐንስ አራተኛ ንጉሰ ነገስት ዘኢትዮጵያ ተብለው ነገሱ። አጼ ዮሐንስ አራተኛ ከእንግሊዝ ንግሥት ጋር በመጻጻፍ ንግሥናቸውን አጠናክረዋል። ይህም ተቀናቃኛቸው የነበሩት አጼ ሚኒሊክን ለማስገበር ተሳክቶላቸዋል። ከአጼ ሚኒሊክ ጋር የነበራቸውን የሥልጣን ሽሚያ ለመከላከል ሲባል ደብረ ብርሃን ድረስ በመሄድ ድርድር በማድረግ የነበራቸውን ባላንጣነት አስወግደው ሚኒሊክ ንጉሥ እንዲባልና አጼ ዮሐንስ ርዕሰ ብሔር እንዲሆኑ ተስማምተዋል። ከዛም ድርቡሾች ጋር መተማ አካባቢ ገጥመው አጼ ዮሐንስ በጥይት ቆስለው በመውደቃቸው መሀዲስቶች አንገታቸውን ቆርጠው ለግብፅ ማስፈራሪያ እንዳደረጉት ይነገራል። ይህ የሆነው አፄ ዮሐንስ የኦርቶዶክስ እምነት ተከተበ መሆናቸው የደሴና ቦሩ ሜዳ አካባቢዎች ሙስሊሞችን በኃይል ወደ ክርስትና በማስቀየራቸው ነው። መሀዲስቶች ከዮሐንስ ጋር ጦርነት የገጠሙት ሙስሊሞችን ለመርዳት እንደሆነ በታሪክ ይነገራል። ከዚህ በፊት ግን ከግብፆች ጋር ጉራና ጉንደት ከተባሉ ቦታዎች ገጥመው ማሸነፋቸውና የሀገር ዳር ደንበርን ለማስጠበቅ መጣራቸው ይታወሳል።